ለበሳችሁ ውድ ቤተሰቦች እንግዲህ ዛሬ ሁለት ሰርፕራይዝ ሌላችሁን የቀረብኩላችሁ ውድ ቤተሰቦች እንግዲህ አንደኛ ዩቱባችን ዛሬ አንድ ሺህ የገባበት ዕለቱን ዛሬ ከዘማሪያችን ከዘማሪት ምራ ለመሻ ጋር አብረን እናከብራለን። ሁለተኛ ሰርፕራይዝ ዘማሪያችን ወደ እናንተ ይዤላችሁ ቀርቤያለሁ ውድ ቤተሰቦቼ። በመጀመሪያ ዘማሪያችንን ለእናንተ አሳውቃችኋለሁ። ዘማሪያችን ዘማሪት ምራለም መሻ እንኳን ደህና መጣሽ ወደ ዘካርያስ ክራር ቲዩብ ቻናል። እግዚአብሔር ይመስገን። እንግዲህ ዘማሪያችን መዝሙር አሳትማለች ማለት ነው፣ በአገልግሎት ላይ ያገለገለች ትገኛለች። ውድ ቤተሰብ እንግዲህ ዝማሬን ወደ እናንተ ታቀርብላችኋለች። ከዛ ፊት ደግሞ አብረን የዛሬ ቲዩባችን አንድ ሺ የገባበትን ዝማሬ እግዚአብሔርን የምናመሰግንበትን በሰማያት ላይ ከፍ ከፍ በል እያለን እንዘምራለን። ከዛ ፊት ሁላችሁም በድጋሚ እንኳን ደስ አላችሁ እንኳን ደስ አለን እያልን ለእናንተ ቲዩቤ ዛሬ ዘካርያስ ክራር ቲዩብ እንግዲህ ብዙ ስራ ስራ እና ብዙ መስዋዕት ሲከፈል የቆየው እና የአገልግሎት ዝማሬዎችን ስብከቶችንና መንፈሳዊ የሆኑ ትምህርቶችን ወደ እናንተ ሲያቀርብ የቆየው ቲዩባችን ነው እና ብዙም ግን አልቆየም፣ አዲስ ነው። ይቅርታ ውደስቦቼ ከአሁን በኋላ በጣም ታበረታቱናላችሁ ብዬ እናንተን ተስፋ የሚያደርገውና አንድ ሺህ ሰው ማለት ቀላል ነገር አይደለም። አንድ ሺህ ሰብስክራይብ ማለት አንድ ሰብስክራይብ ብዙ ዋጋ አስከፍሎን ነውና የሚገባው። ስለዚህ አንድ ሰው ቢያንስ ለአስር ሰው ሼር ቢያደርግ አንድ ሺህ ሰው አስቡ፣ እንግዲህ ምን ያህል ሰው ሼር እንደሚያደርግ እና ውድ ቤተሰቦቼ ያው ማበረታታቸው ከሆነ እንዳልተለየን በእናንተ እተማመንባችኋለሁ። ከአሁን በኋላም እንዲቀጥል በእናንተ ተስፋ አድርጋለሁ። ድረስ ሰዎች እንግዲህ ብዙ መንፈሳዊ የሆኑ ነገሮችን፣ ጭውውቶችን፣ አስተማሪ የሆኑ ትምህርቶችን እና ዝማሪዎችን የአውደ ምረትም የስቱዲዮም ዝማሪዎችን ወደ እናንተ ያቀርብላችኋለሁ ማለት ነው። ድረስ ሰዎች ሰብስክራይብ፣ ሼር ማድረግ እንድታበረታቱና እንድትተባበሩ በእግዚአብሔር ስመሳስባችኋለሁ። ከዛም ፊት እንግዲህ እቺ ዘማሪያችን ያሳተመችው መዝሙር አለ እሱንም በዚህ ዩቱብ ቻናል ላይ ሰሞኑን ለቅያለሁ ተለቋል ማለት ነው። ውድ ቤተሰቦች ቲክቶክ ላይ ባጭሩም ለቅያሉ በዚህም ዩቱብ ላይ ለቀላችኋለሁ። ውድ ቤተሰቦች እንግዲህ አንድ ሺህ ተከታዮች እቺን የዝችን ዘማሪያችንን ዝማሬ ሸር በማድረግ እንዴት የተባበሩን በቅዱስ እግዚአብሔር ስም አሳስባችኋለሁ። አሁን ወደ ዝማሬ እንሄዳለን። ውድ ወሰወቼ ከዛም ፊት ሰብስክራይብ አድርጋችሁ ዝም እያደረጋችሁ ዝማሬን እንድትከታተሉና ያላደረጋ ያደረጋችሁ ደግሞ ሸር እያደረጋችሁ ዝማሬያችንን እንድትከታተሉ በእግዚአብሔር ስም አሳስባችኋለሁ። ወደ ዝማሬው በሰማያት ላይ ከፍከፍ በል እያለን እግዚአብሔርን እናመሰግነዋለን።

እንግዲህ ዝማሪያውን የአብራኝ ላሰማችን ለውድ ዝማሪያችን ምራለን መሸሻም ዝማሪ መላእክትን ያሰማልን። ለሁላችሁም እንግዲህ ዝማሪ መላእክትን ያሰማልን። ውድ ቤተሰቦቼ ከአሁን በኋላ ከአሁን ደግሞ የሚቀጥለው ዝማሪውን እሷ ታቀርባለች። ከዛ በፊት ውድ ቤተሰቦቼ ሳብስክራብ ያሳት አድርጉ ቲዩቡን የተከታተላችሁ ያላችሁ ውድ ቤተሰቦች፣ እንግዲህ ምንም አይከፈልም። ውድ ቤተሰቦች፣ ሳብስክራብ ስናደርግ ሳብስክራብ የምትለን እንጫልና የደበል ምልክቷን እንጫናለን። ኦለ የምትለን እነካለን። ከዛ በቃ ሳብስክራብ እናደርጋለን። የምንለቀው ቪዲዮችን ወደ እናንተ ይደርሳል ማለት ነው። ባይዘወይ ቪዲዮ ብቻ መዝሙሩ ብቻ ሳይሆን የክራር ትምህርትን ጭምር ነው ወደ እናንተ የሚደርሱ ማለት ነው አጠቃላይ የክራር ትምህርት እስከ ማይነር ድረስ ሰርቼላችኋለሁ በዚህ ዩቱብ ቻናላችን ላይ ማለት ነው። ውድ ቤተሰቦች እንግዲህ ጥያቄ የሚሆንባችሁንም ስለ ክራር ትምህርት ማወቅ የምትፈልጉትን በኮመንት ላይ በየትኛውም በዝማረ የምንለቀው ቪዲዮ ላይ ታስቀምጡና እኛ እንመልስላችኋለን። ውድ ቤተሰቦች እንግዲህ ሰብስክራይብ ያደርጋችሁ፣ ሰብስክራይብ ያደርጉ፣ ሰብስክራይብ ያደርጋችሁ ደግሞ ሸር ያደርጋችሁ፣ እንድታበረታቱን እንድትተባበሩን በእግዚአብሔር ስም አሳስባችኋለሁ። ወደ ዝማሬው ወደ እሷ ዝማሬ እንሄዳለን ማለት ነው ቤተሰቦች።

ዘማሬችንን እንቀበልልን ለቤታችን ዘማሬት ምራለም መሸሻ ዘማሬ መላእክትን ያሰማልን። ውድ ቤተሰቦች ካሁን ቀጣዩን እንግዲህ መዝሙር አብረን ነው የምንዘምረው ማለት ነው። ደስቶቼ ዛሬ ትምህርት የለም መዝሙር ብቻ ነው። ደስቶቼ እንግዲህ በጣም ይቅርታ እንላለን መምህራንን ልናገኝ አልቻልንም። ዘማሪም እሷም ብቻ ነው ያገኘሁት። ደስቶቼ እንግዲህ ካሁን በኋላ እሷንም ሆነ ሌሎችን ዘማሪያን እየጋበዝኩላችሁ ለእናንተ አቀርብላችኋለሁ። እናንተ ብቻ ሳብስክራብ እያደርጋችሁ እንድጠብቁም በእግዚአብሔር ስም አሳስባችኋለሁ። ከዛ በፊት ቅድም በመግቢያው ገልጬላችሁ ነበረ ዘማሪት ምራለን መሻ ዝማሬ አላት። ዝማሬን ደግሞ በራሴ ቲዩብ ቻናል ለቅላችሁ አሉ ማለት ነው፣ በራሳችን ዘካርያስ ክራር ቲዩብ ቻናል ማለት ነው። ውድ ቤተሰቦቼ የገባችሁ እንድታዩ እና ሼር እንድታደርጉ ላይክ እንድታደርጉ እግዚአብሔር ያስባስባችኋለሁ። ውድ ቤተሰቦቼ ስለ ኢትዮጵያ የዘመረው ዝማሬን ነው እና በአሁኑ ሰዓት ኢትዮጵያ ምን ላይ ምን ላይ ሁኔታ ላይ እንዳለች ለሁላችንም ግልጽ ነው። ውድ ቤተሰቦቼ እንግዲህ ስለዛ የተዘመረው ዝማሬ ነው። አቲን ኳታደራ ያለች የዘመረችው ዝማሬ ነው እና በጣም ብዙ ሰው የወደደው ዝማሬ ነው። ውድ ቤተሰቦቼ ይህንን ዝማሬ እናንተን ገብታችሁ እንድታዩ ና ላላዩት ሸር እንድታደርጉ በእግዚአብሔር ሱ ያሳስባችኋለሁ። ቲዩባችን ሳብስክራይብ ሸር እንድታደርጉ በእግዚአብሔር ሱ ያሳስባችኋለሁ። አሁን ወደ ዝማሬው ዝማሬው ምን ይመስላችኋል? በምን ደስ ስላሰኝ ጌታ ሆይ የሚለው ነውና ውድ ወሶቼ በምንደስ ስላሰኝ ጌታ ይሁን፣ በምንደስ ስላሰኝ አምላክ ወይ አለም እና መላው ያንተ አይደለም ወይ የፈጠረከው ለአንተ አይደለም ወይ የሚለው ሁለታችን አብረን እንዘምራለን። ወድ ወሶቼ እስከ እስከመጨረሻ ተከታተሉ

ለዛሬ ያለ ፕሮግራማችን በዚህ ላይ እናበቃለን። ውድ ቤተሰቦቼ እንግዲህ መልካም አስር ሺህ እንላለን። ውድ ቤተሰቦቼ እንግዲህ ቶሎ ብላችሁ አስር ሺህ አስገቡን። ዛሬ እንግዲህ በሺው እንደዚህ ከተደሰትንና ከዘመርንላችሁ በአስር ሺ ሺህ ምን አይነት ሰርፕራይዝ እንደምናደርግላችሁ እንግዲህ እግዚአብሔር ይወቀው። እንግዲህ አስር ሺህ አድርሱንና የምናደርግላችሁ ሰርፕራይዝ እና አዲስ ነገር ታያላችሁ። ውድ ሰዎቼ፣ በእናንተ ተስፋ እናደርጋለን። ከዚህ የበለጠ እንዘምርላችኋለን፣ እናስደስታችኋለን። አዎ ውድ ሰዎቼ እንግዲህ ሰብስክራይብ፣ ሸር፣ ላይክ በማድረግ እንድታበረታኩም በእግዚአብሔር ስም እናሳስባችኋለን። በአዲስ ቪዲዮ እስክንመጣ ድረስ ይቆየን። ሰላም። እግዚአብሔር ከሁላችን ጋር ይሁን። አሜን።